ስመ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን በክርስቶስ ክርስቲያን በወልድ ውልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን እየተሰኛቸው የምትጠሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እግዚአብሔር በወደደን እስከሞትም ድረስ ባፈቀረን ባንድያ ። ልጁ በጌታችን በመዳቻችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት አደረሳችሁ? አሜን ምረቱና ቸርነቱ በእኛ በዘወትር ስሙ የተመሰገነ ይሁን። እንግዲህ በቀድሞ ክፍል አንድ በሚለው በዮሐንስ ወንጌል ማለት ነው። በመጀመሪያ ቃሉ ነበረ በሚለው ኃይለ ቃል ተነጋግረናል። አሁን ደግሞ በክፍል ሁለት ወከማው ቀዳሚውም ቀድሞ ሀበ እግዚአብሔር ወቱ በሚለው ይህም በመጀመሪያ በእግዚአብሔር ዘንድ ነበረ በሚለው ኃይለ ቃል እነጋግራለን ማለት ነው። ስለዚህ እኔ የምናገርበትን ህዝበ ልቦና እናንተ ደግሞ የምታዳምጡበትን አይምሮ እግዚአብሔር ይፍቀድልን። ስለዚህ ወደ ትምህርታችን ዓላማ ስንገባ ማለት ነው ይህም በመጀመሪያ ዮሐንስ አንድ ሁለት ላይ ማለት ነው ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ወከማሁ ቀዳሚውን ቀድሞ ሀበ እግዚአብሔር ውእቱ ይህም በእግዚአብሔር አብ ህልው ወይም ነዋሪ ነው እንዳልኩ በእግዚአብሔር መንፈስ ቅዱስም ህልው ወይም ነዋሪ ነው ሲል ነው። አንድም ወገማሁ የሚለው ቃል ቀይሮ ወዝንቱ ቀዳሚውም ቀዲሞ ሀበ እግዚአብሔር ውቱ ይላል። ይህም ቃል ከጥንት ጀምሮ በእግዚአብሔር መንፈስ ቅዱስ ህልው ሆኖ ይኖር ነበረ። በዚህ ቃል መንፈስ ቅዱስ ህጹጽ ነው ያለው መቅዶኒዎስን ተረቶበታል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ብሎ ሶስት ጊዜ እግዚአብሔር ስም ማንሳቱ የሶስትነት ስሙ አለመቀየሩ ደግሞ የአንድነታቸውን ወይም አንድነቱን መናገሩ ነው። ነባቢ መለኮት የተባለው ቅዱስ ጎርጎሪዎስ አንሰ ሶበ እግዚአብሔር እብል በእንተ አብ ወወልድ ወንፈስ ቅዱስ እንዲል እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ መናገሬ ነው ብሎ ሃይማኖት አበው ምዕራፍ ዘጠና አራት ከቁጥር አራት ላይ እንደተናገረው ማለት ነው። ከዚህም አያይዘው ሊቃውንተ ቤተ ክርስቲያን አምልተው አስፍተው አብዝተው ምስጢረ ሥላሴ ተናግረዋል፣ ተርጉመዋል። አምላኩቱ አብ ወአምላኩቱ ወልድ ወአምላኩቱ መንፈስ ቅዱስ ወየተባአሉ ሰለስተ አምላክ አምላካተ አላ አሃዱ አምላክ አብ አምላክ ነው። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። ግን ሶስት አማልክት አይባሉም አንድ አምላክ ነው እንጂ ቅዱስ አትናቴዎስ ሃይማኖተ አበው 25 ቁጥር 4 ላይ እንደተናገረው ማለት ነው ወሶቪያ ንብ መለኮታዊ እግዚአብሔር ንብ በእንተዓብ ወልድ መንፈስ ቅዱስ ህላዊ ዘይተፈጥረ የሳግብ ወይ አስተሪ ወዘይ ተገምር ዛልቦቱ ጥንት ወይ ተፈጻሚት መለኮት ወይም እግዚአብሔር ባን ጊዜ ያልተፈጠረ ግዙፍ የሌለው የማይታይ የማይወሰን ጥንት ፈጻሚ የሌለው ባህሪ ስለሚሆን ስለ አብ፣ ስለወልድ፣ ስለ መንፈስ ቅዱስ እንናገራለን። ሲንሲዮስ ሃይማኖት አበው መቶ አስር ከቁጥር 10 ላይ እንደተናገረው ማለት ነው። ስለዚህ ሚስጥር ስላሴ ይተካፈል ወይ ተካፈል በካላት በአካላት ወገጻት ወይ ተካፈሉ በመለኮት የሶስትነት ሚስጥር ይለያል አይለይም። በአካላት በገጽ ይለያሉ። በመለኮት ግን አይለይም። ፋታዋያስ ሃይማኖታ አበው መቶ አምስት ቁጥር ሶስት ላይ እንደተናገረው ማለት ነው። ስላሴ በተዋዶ ወተዋዶ በስላሴ ተጋቦ በተካፊሎ ወተካፍሎ በተጋቦ አንድነት በሶስትነት ፣ ሶስትነት በአንድነት አለ። አንድነትን በመለየት መለየት በአንድነት አለ። ክርስቶዶሎስ ሃይማኖታዊው መቶ ሁለት ከብ ቁጥር ሁለት ላይ ደግሞ እንዲህ ይላል። ህውራን እንበለተ ሌሎ ወለሉያን እንበለት ድርምት ያለመለየት አንድ መሆን ያለመደመር ወይም ያለመጨመር በአካል መለያየት እንደሚለው እንዚ ዓዱ ሰልስቱ ወንዘ ሰልስቱ ዓዱ ዝሰለሱ በአካላት ይተዋዱ በመለኮት አንድ ሲሆኑ፣ ሦስት ሲሆኑ አንድ ናቸው። ህሉ እሙንቱ በአብ እንዘ ህሉ በባካላት ወሙ ናምን በአብ ከመህሉ በወልድ ወንፈስ ቅዱስ ወናምን በወልድ ከመህሉ በአል ወንፈስ ቅዱስ ወናምን በመንፈስ ቅዱስ ከመህሉ በአል በአብ ወወልድ ወልድና መንፈስ ቅዱስ በአካላቸው ከአብ የተለዩ ሲሆኑ ከአብ ህልዋን ወይም ነዋሪ እንደሆኑ እናምናለን። አብ በወልድና በመንፈስ ቅዱስ ህልው ወይም ነዋሪ እንደሆነ እናምናለን። ወልድም በአብና በመንፈስ ቅዱስ ነዋሪ እንደሆነ እናምናለን። መንፈስ ቅዱስም በአብና በወልድ ነዋሪ እናምናለን ብለው ቅዱሳን አባቶች ዮሐንስ ወንጌል መነሻ አድርገው አስፍተው አስተምረው ጽፈውልናል ማለት ነው። አስፍተው አምልተው ጽፈው አርቀው አስቀምጠውናል። ስለዚህ የሚስጥር ማወቅ ደግሞ እኛ ብቻ የሆነ ማለት ነው። አንድም ምስጢረ ሥላሴ ከጥንት ሲነገር ሲያጌዝ የመጣ ነው እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። የተጀመረው በዮሐንስ ወንጌል አይደለም። በመጀመሪያ አዳምን ዮሐንን ሲፈጥሩ፣ እግዚአብሔርም አለ ሰውም በመልካችን እንፍጠር። ዘፍጥረት 1 26 ነ እግዚአብሔርም አለ ብሎ አንድነቱን ሲገልጽ በመልካችን እንደ ምሳሌያችን እንፍጠር በሚሉ ቃላት ደግሞ ሶስት አካላትን እንዳሉ ያመለክታል። ይህም አምን ሶስትነትን ያመለክታል። አንዱ አንዱን ብቻ እንፍጠር ቢለው ይቻል የለምን ብሎ ከዚህ ይልቅ የጎላ ከዚህ ይልቅ የተረዳ በኦሪት ዘፍጥረት አስራ አንድ ሰባት ላይ ኑ እንውረድ አንዱ ያንዱን ነገር እንዳይሰመው ቋንቋቸውን በዚያ እንደባልቀው እግዚአብሔርም አለ በሚለው በቁጥር ስድስት ላይ ያለው ቃል አንድነቱን ሲያመለክት ኑንውረድ የሚለው ቃል ደግሞ በአካል ሶስት መሆናቸውን ያስረዳል። ይህም ቃል በአካል ሶስትነት በእርግጠኝነት አያመለክትም። አንዱ ሃምሳውን ስልሳውን ኑንውረድ ቢል አይችልም ብሎ ከዚህ ልቅ የጎላ ከዚህ ይልቅ የሚያስረዳ ቃል ዘፍጥረት 18 አንድ ላይ አብርሃም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ ድባር ዛፍ ላይ የተገለጠለት፣ ዓይኑንም አነሳና እነሆ ሶስት ሰዎችን በፊቱ ቁሞ አየ። እግዚአብሔርም ተገለጠለት የሚለው ኃይለ ቃል አንድነትን ሲያመለክት፣ በሶስት ሰዎች አንጻር መገለጣቸው የአካላቸውን ሶስትነት ያመለክታል። ለሊቀ ነቢያት ሙሴም እግዚአብሔር በቁጥቋጦ ውስጥ አንድነቱን፣ ሶስትነቱን እኔ አባትህ አምላክ፣ የአብርሃም አምላክ፣ የይስሐቅም አምላክ፣ የያዕቆብም አምላክ ነኝ አለው። እኔ ነኝ የሚለው ቃል አንድነትን፣ ሶስት ጊዜ አምላክ ብሎ መግለጹን ሶስትነቱን ዘጸአት ሦስት አምስት ላይ ለእስራኤል ዘሥጋ ቡራኬ እንዲሰጠው ሌዋውያን በሙሴ በኩል ሲያየዝ እንዲ ብሎ ነበርና የእስራኤልን ልጆች ስትባርኳቸው እንዲበሏቸው እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያበራልሃል ያራራልህም፣ እግዚአብሔር ፊቱን ወደ አንተ አንሳ ሰላምንም ይስጥህ ይባርክህ ይጠብቅህ የሚሉ ቃላቶችን የእግዚአብሔርን አንድነት የሚያመለክት አነጋገር ሲሆን ሶስት ጊዜ ደግሞ እግዚአብሔርም ስም ማንሳቱ ደግሞ ሶስትነቱ ነው። ንጉሥ ዳዊትም ሚስጥረ ስላሴን በብዙ ቦታዎች ላይ ገልጿል። መዝሙር ሀያ ስድስት ከቁጥር ስምንት ላይ አቤቱ አንተ ፊቴን እሹት ባለ ጊዜ አቤቱ ፊትህን እሻለሁ ልቤ አንተን አለ። ፊትህን ከኔ አትመልስ በአንተ አድርጎ አንተ እያለ መለመኑ የስላሴን አንድነት ሲያመለክት፣ ሶስት ጊዜ መላልሶ ፊቱን ፊትህን ፊትሄን እያለ መናገሩ ደግሞ የስላሴን የገጽ ሶስትነትን ያመለክታል። የእግዚአብሔር ቸርነትን ምድርን ሞላች። በእግዚአብሔርም ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ በአፉ መዝሙር ሰላሳ ሁለት ከቁጥር አምስት ላይ የእግዚአብሔር ቸርነ ብሎ ያብን አብን በእግዚአብሔር ቃል ብሎ ወልድን በአፉ እስትንፋስ ብሎ መንፈስ ቅዱስን አንድ አድርጎ መናገሩ ደግሞ አንድነታቸውን ያመለክታል ማለት ስለዚህ የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች፣ የእግዚአብሔርን ቀኝ ኃይልን አደረገች እያለ ይናገራል ማለት ነው። መዝሙር 117 ከቁጥር 17 ላይ እንደተናገረው ሁለት ጊዜ የእግዚአብሔር ቀኝ ኃይልን አደረገች ማለቱ ለአብና ለመንፈስ ቅዱስ ሲሆን፣ በመዓል ከፍ ከፍ አደረገች ብሎ ደግሞ የገለጸው ለወልድ ነው። አዳም ወደ ቀደመ ክብሩ ከፍ ያለው በሶስቱም ፍቃድ ቢሆን ወልደ እግዚአብሔር ሰው በመሆኑ የአዳም ስጋን በተዋህዶ የባሕርይ አምላክ ሁና ከፍ ያለች በወልድና በወልድ ነውና አዳምም ወደ ቀደመ ክብሩ ከፍ ከፍ ብሎ እንዲወጣ ወደ ክብሩ እንዲመለስ ያደረገው የወልድ ስጋና ደም ነውና ነው ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። መዝሙር 146 ከቁጥር አምስት ላይ ታላቅ ነው ብሎ አብን፣ ኃይሉም ታላቅ ነው ብሎ ወልድን ኃይሉም ስለተገለጠበት ለጥበቡ ቁጥር የለውም ብሎ መንፈስ ቅዱስን አንድ አድርጎ መናገሩ ደግሞ አንድነቱን ለመግለጽ ነው ማለት ነው። ንጉሥ ዳዊት ይህን ሚስጥር በተናገረ ከሁለት መቶ ዓመታት በኋላ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርም ረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት የልብሱም ዘርፍ መቅደሱን መልቶት ነበር። ሱራፌልም ከእርሱ በላይ ቁመው ነበር። ለእያንዳንዱም ስድስት ክንፍ ነበረው። በሁለቱ ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ ቅዱስ የሥራው ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ኢሳይያስ ስድስት ከቁጥር አንድ እስከ ሶስት የተናገረው ማለት ነው። ሶስት ጊዜ ቅዱስ መባሉ የሶስትነት ምድር ሁሉ ከክብሩ ተሞልታለች የሚለው ደግሞ አንድነታቸውን ይገልጻል። አንድም ቅዱሳን አለመባላቸው ቅዱስ መባላቸው የአንድነታቸው፣ ሶስት ጊዜ ቅዱስ የሚለው ቃል መደጋገሙ የሶስትነታቸው መግለጫ ነው። የጌታም ድምፅ ማንን እልካለው ማንንስ ማንስ ይሄድልናል ሲል ሰማው እኔም እነሆኝ፣ እኔን ላከኝ አልኩ። ኢሳያስ ስድስት አስለኝ ማንስ ይሄድልናል የሚለው የሶስትነት ሲያመለክት ላከኝ የሚለው ደግሞ አንድነቱን ያመለክታል። በሌላም ምዕራፍ አሁን ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ተናጋሪው ልከውኛል ባዩ ወልድ ነው። በትፍሲቱ ኢፈኖ አብ ለወልድ በመለኮቱ ዘንበለዳሙ በትፍሲቱ እንዲል ጌታ እግዚአብሔር የተባለው አብ ነው። መንፈሱ የተባለው ደግሞ መንፈስ ቅዱስ ነው። ኢሳይያስ 41 ከቁጥር አስራ ስድስት ላይ እንደተናገረው ማለት ነው። በአዲስ ኪዳንም መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት ሦስቱን አካላት ለሰው ልጆች አስተዋውቋል። መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጸልልሽ ይጸልልሻል ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሉቃስ 1 35 ላይ መንፈስ ቅዱስ ብሎ በቁሙ መንፈስ ቅዱስን፣ የልዑል ኃይል ብሎ አብን፣ ቅዱስ የእግዚአብሔር ልጅ ብሎ ደግሞ ወልድን ጠቀሰ። አንድም መንፈስ ቅዱስ አይለወጥም፣ ልዑል ብሎ አብን፣ ኃይል ልዑል ወልድን ገልጾታል። ጌታችን በተጠመቀ ጊዜም ምስጢረ ሥላሴ በጋድ ጋድ ሆኗል። ኢየሱስም ከተጠመቀ በኋላ ወዲው ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግፍ ሲወርድ በርሱም ላይ ሲመጣ አየ። እነሆም ድምጽ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ማቴዎስ ሶስት ሶስት ላይ ማለት ነው የምወደው ልጄ ብሎ ተናገረ አብ ሲሆን በርግባ ምሳሌ የወረደው መንፈስ ቅዱስ ነው። ስጋን ተዋዶ እየተጠመቀ የነበረ ልጅ ልጅ ተብዶ ከአብ የተመሰከረለት ደግሞ ወልድ ነው። መዝሙር ሁለት ሰባት ላይ ጌታችንም ከትንሴ በኋላ በአካል ሶስትነታቸውን በስልጣን አንድነታቸውን ለዋርያ ሲገልጽ እንዲህ ሂዱናት አዛብን ሁሉ በአብ ወልድ፣ በመንፈስ ቅዱስም እያጠመቋቸኋቸው ያዘዟችሁንም ሁሉ እንዲጠብቀው እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሏል። ማቴዎስ 2019 ላይ እንደተናገረው ማለት ነው። ቅዱስ ጳውሎስም በእነዚህ ሶስት አካላት ቡራኬን እንዲህ ብሎ ሰጥቷል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን፣ አሜን። ሁለተኛ ቆሮንጦስ ምዕራፍ አስራ ሶስት ከቁጥር አስራ አራት ላይ ማለት ነው። ስለዚህ እንዲህ በጥቂት ንባብ ብዙ ምስጢርን እየተናገረ ዮሐንስ ወንጌልን ይተናትን እንዳ ማለት ነው። ለዛሬው ክፍል እዚህ ላይ ይበቃናል። በቀጣው ክፍል ደግሞ ዮሐንስ ወንጌል ምዕራፍ አንድ ከቁጥር ሦስት ላይ ሁሉ በእርሱ ሆነ ከሆነውም ሁሉ ያለርሱ ምንም የለም በሚለው ኃይለ ቃል እናገራለን። ለዛሬ እዚህ ላይ ይበቃናል። ወስፋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን። አሜን።